ለኔ መመርመር አለብን። ለምን ምን ተገኘ አባዬ? አይ ሄደን መመርመር አለብን። እሺ ልጅ መሆንሽን አልጠራጠርም፣ ግን ምስክር እንዲሆን ሄደን ምርመራው ማድረግ አለበት። አንተ እኮ ከመን ኪበቃና እኔ ሰላይ፣ ሌላው ምን አገባል? ምን ነው ፈራሽ? እንዲዳጣ ለምን አልፈራው? አንተን የመሰለ አባት፣ ውሃ የመሰለች እህት ሰላምን ናታንን፣ እንዴ ይህን የመሰለ ቤተሰብ ታውቂ፣ ከእናንተ መለየት ለምንድን ነው የማያስፈርን? አትፈር፣ ከዚህ በኋላ ምንም ነገር አይፈጠርም። ግን ደግሞ ዴኒውን ማድረግ ይኖርብናል። ግን አባይ ልጅ ማለት ምንም ነገር ላልሆን ይችላል። ምናልባት የሌላ ልጅ ሊሆን ይችላል። ምናልባትም የሌላ ሰው ታሪክ ነግረው ሊሆን ይችላል

ስንደናገር ምን ማለት፣ ከምር አባይ ቤት ለውሃና ለአብጌል እህታችሁ ናት ብለን ልትነግራቸው ነው? ዳጣ፣ አሁን እንሂድ። ሰላም ትልቅ ችግር ውስጥ ናት። ስልኳ በኤቢ ተጠልፏል እያንዳንዱ በስልኳ የምታደርጋቸውን ነገሮች አንድ በአንድ አብዬል እየተከታተለቻትን ያለችው ሰላም ለዳጣ ለልጇ አባት የሚሆን ሰው ፈልጊልኝ ብላ እንዳለቻትም ተመልክታ ለእናቷ ተናግራባታለች። ነገር ግን ማርታ ኤቢ ነገሩን ለማወቅ በዚህ ልክ መሄዱ አላስደሰታትም። ውጪልኝ ከዚህ ብላ ከክፍሏ ታባራታለች። በሌላ በኩል ዳጣ በዝና አማካኝነት ሊጠለፉ የነበሩትን ውሃና መጠንን አስመልጣ ወደ ቤት ይዛቸው ትሄዳለች። እዛ ስትደርስ ሰላም ለብቻዋ ተክዛ ተቀምጣት ስታገኛት ምን ሆና እንደሆነ ተጠይቃታለች። ሰላምን ምርር ብሏት እረተኝ ዳጣዬ፣ ይቺ ልጅ እኮ መግቢያና መውጫ አሳጣችኝ። በቃ ማነው ያስረገዘሽ? አባቱ ማን ነው? አምጪውና አስተዋውቂኝ፣ በቃ መተንፈሻ አጣውኮ ብላ ስትላት፣ ዳጣም ምናልባት ከናታን ጋር ጠርጥራሽ ይሆናል፣ እሷ በጣም ተጠራጣሪ ናት እኮ ብላ ትላታለች እያሸፈችባት። ሰላምም አዎ ደግሞ እኮ ውሃን የሰላምን ስልክ ተቀብለሽ አምጪ ብላ ልካት ነበረ፣ ያው ውሃን ታውቂያት የለ እውነቱን ስትነግረኝ አልሰጥም አልኳት ደግሞ ቴክስት ጽፌልሽ አላየሽውም አይደለ? እንደው ለሷ እንኳን የሚሆን የማስታውቀው እኔ ነኝ የሚል ባገኝኩ ብዬ ነው ብላ ስትላት ዳጣም እኔ ይሄንን አልመክርሽም፣ ግን እቢ መልስ ካላገኘች አትፋታሽም። እስቲ አንዱን እንፈልጋለን፣ አያሳስብሽ ብላ ትላታለች። እሺ አሁን የእኔን ታየውና የናታን ጉዳይ እንዴት አደረግሽ ብላ ስትጠይቃት ዳጣም ሰላምዬ፣ እኔ እኮ ለእንደዚህ አይነት ነገር አሁን ላይ ብቁ አይደለሁም ብላ ሰበብ መደርደር ስትጀምር ሰላምም ቆጣ ብላ ዳጣ አሁን እኮ ተጋቡ ሚላችሁ ሰው የለም። ሁሉም ሰው እኮ አምስት እና ስድስት ዓመት አብሮ ከቆየ በኋላ ነው የሚጋባው እሱም ቢሆን እንደዛ ነው የሚፈልገው ብላ ስትላት ዳጣ እሱ እንደዛ አለሽ እንዴ? ብላ የበለጠ ስለ ናታ ለማጣራት መሞከር ትጀምራለች። ሰላምም በእርግጥ እሱ እንደዛ አላለኝ፣ ግን እንደሚወድሽ በደንብ አድርጌ ያውቃለሁ። አይ አይሆንም፣ እንኳንም ከእሱ ጋር ብሬ ሆኜ ይቅርና አጠገቡም ቆሜ ይብይ ደሳ ይላት ታውቂ የለ አይሆንም። ሰላም ሲጀመር እኔ ብዙ ያልተመለሱልኝ የህይወት ጥያቄዎች አሉኝ ብላ ትላታለች። በሌላ በኩል ደሬና ማርታ ከስራ ወደ ቤት በመኪናቸው እየተመለሱ ስለ ሰላም ጉዳይ ማውራት ይጀምራሉ። በአቢጌል ወሬ አይምሮ ውስጥ ጥያቄ የተፈጠረባት ማርታ ለደሬ የልጇን አባት ልታስተውቀን ይገባል ብላ ስትነግረው፣ ደሬም ባናስ ጭንቃት አይሻልም፣ አልፈልግም ካለች፣ እኛም ነገሩን ተወት ብናደረገው ነው ይሻለው፣ ለእሷም ቢሆን ከራሷ በላይ አናውቅ። ደግሞም ከባለቤቱ በላይ እያወቀ ቡዳ ነው አደለም ይባለው፣ ፍላጎቷን ብናከብር ነው ይሻለው ብሎ ይላታል። ማርታም ለአንዴና ለመጨረሻ ጊዜ እንዲያወሯት ታስማማውና ወደ ቤት ይሄዳሉ። በዛ ሰዓት ዳጣ ሞጌን አንድ ካፌ ውስጥ ቀጥረው ቀድሟት ይደርሳል። ዳጣም ስትደርስ ሮጣ ጥምጥም ብላ ታቅፈዋለች። ሞጌም የዳጣን ደስታ አይቶ ደስ ብሎት ምን ተገኘ ብሎ ይጠይቃታል። እሷም ደስ ብሎኛል ሞጌ፣ እናቴ እኮ በህይወት አለች ብላ ትነግረዋለች። እሱም ደስ ብሎት ቆይ ዳጣ፣ በምን አወቅሽ ብሎ የበለጠ ለማወቅ ይጠይቃታል። እሷም አባቷ ነጉራት እንደሆነ ትነግረዋለች። በህይወት እንዳለች ለራሱ ማወቅሽ በጣም ትልቅ ነገር ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ ዳጣ ብሎ ይላታል። አመሰግናለሁ እኔ ምልህ እነዚህና ህፃናት ምናምን ይበዝብዛሉ እንዴ? ባለፈው እኮ እነውሀን ትምህርት ቤት ሄደው ፊልም እናሰራለን ምናምን ብለው መለመሏቸው ብላ ስጠይቀው ሞጌም ይሆናል እነሱ እኮ መስራት የማይችሉት ጥሩ ነገር ነው እንጂ ክፉና ወንጀል የሆነውን ነገርማ ከመስራት ወደ ኋላ አይሉም እኮ። በጣም እኮ ነው የሚገርሙት ብሎ ይላታል። ዳጣም ይልቅ ሞገስ ዛሬ የፈለኩ ለሌላ ጉዳይ ነው፣ ለሰላም ባል እንድትሆናት ያው ባለፈው እንዳረገዘች ነግሬሃል ነበር እና በቃ አሁን የልጅሽን አባታ አምጪ እያሏት ነው እሷ ደግሞ ባሏ እንዲታወቅ አልፈለገችም ብላ ስትለው፣ ሞጌም ይሄ እኳ ኃጢያት ነው። ዳጣ ይህንን ነገር እኔ ብቻ ሳልሆን ማንም ሰው ማድረግ የለበትም። በቃ ባሏን ካልፈለገችው መብቷ ነው፣ መዋሸት ለምን አስፈለገ? ወይስ የደበቀችው ነገር አለ? ብቻ እንደዛ እንዳታደርግ ንገሪያት ብሎ ይላታል። የዛን ሰዓት ቤት ውስጥ ናታን ተቀምጦ ኳስ እየተመለከተ ነበር። ሰላምም ስሯን ጨራርሳ ልታወራው አጠገቡ ትቀመጣለች። ዛሬ ክላስ የለም ማለት ነው? ቤት የዋልከው ብታይ እኮ አንተ ዳጣና ውሃ ቤት ውስጥ ስትሆኑ ቤቱ በጣም ድምቅ ይላል፣ በጣም ነው ደስ የሚለው። እኔም ምልህ ዳጣን አወራህት እንዴ ብላ ትጠይቀዋለች። ናታንም አዎ እያወራን ነው እሷ እኮ ቂም አትይዝ፣ አታኮርፍ፣ በቃ ነገሮችን ቀለል አድርጋ ነው የምትይዘው። በዚህ ምድር ላይ ደስተኛ ሆነሽ መኖር ከፈለግሽ እንደሷ ነው ነገሮችን ቀለል ማድረግ ያለብሽ ብሎ ሲል፣ ሰላምም በቃ ስለሷ ለማውራት ያለህ ጉጉት መንገድ ከሰጡህ እኮ አውርተህ አትጠግብም። ከእሷ ፍቅር እንደያዘህ እኮ ያስታውቃል ብላ ትለዋለች። ናታንም ግን እኮ ፍቅር ይዞኛ አያውቅም ነበር ብሎ ሲል፣ ሰላምም እሷም ትወድሃለች እኮ ግን እንደዚህ አይነት ነገር አታውቅም እንጂ ብላ ትለዋለች። ሁለቱም ቤት ውስጥ ማንም እንደሌለ አስበው በነጻነት ነበር ሲያወሩ የነበሩት። ነገር ግን ኤቢ ተደብቃ እየሰማቻቸው ነበር። ሰላምም ቀጥላ ዳጣዬ ብዙ እንደዚህ አይነት ነገር ላይ ፍላጎት የላትም። አንተ ደሞ ይህን ነገር ተረድተህ ቅረባት፣ ካልሆነ እቺን የመሰለች ልጅ ታጣታለህ ብላ ስትመክረው ኤቢ በንዴት ራሷን መቆጣጠር ከብዷት ወደ እነሱ ጋር ትሄድና እሺ የኛ መካሪ በጣም ጥሩ ትመክሪ የለ እንዴ! እባክሽ የልጅሽን አባት እንኳን በቅጡ ሳታውቂ፣ ግን ደሞ አፍሽን ሞልተሽ ስለ ፍቅር ትመክሪ ያለሽ? ብላ ስትል ናታን በንግግሯ ተናዶ ኤቢ እንደዚያ ትናገሪያት? ምንም ቢሆን ታላቅሽ እኮ ናት። ተረጋጊ ብሎ ይላታል። አብጌልም ቀጥላ ሁሉንም ያወራችሁትን ሰምቻለሁ ለካ ጠላቴን በአባቴ ቤት ውስጥ አስቀምጬ ነው የምኖረው ብላ ስትላቸው ሰላምም ኤቢ እኔ አንቺ ጠላት አይደለሁም እሺ ብላ ትላታለች። እና ካልሆንሽ ለምንድን ነው እኔ እና እናታን ለማጣላት የምትሞክሪው? ከዚህ በፊት ነግሬሽ ነበር። በአባቴ ቤት ተቀምጠሽ እኔ ላይ የምትሰሪውን ሴራ አውቄዋለሁ። አንተ ደግሞ እሷን እየሰማ ነው እንደ ውሻ የዳጣ እግር ስር ስር ምትለው ብላ ስትላቸው፣ ሰላም ተናዳ ከተቀመጠችበት ተነስታ ለመውጣት ስትሞክር አቢጌል መንገድ ተዘጋባትና፣ ትሰምኛለሽ እዚህ ቤት አንድ ወር ብትቆይ እኔ አብጌል አይደለሁም እሺ ብላ ትፎክርባታለች። ሰላምም ገፍትራት ታልፋለች። እሷ እንደ ሄደችም አብጌል ሶፋ ላይ ቁጭ ብላ እንደዚህ እየተመከርክ ነው ለካ እኔ ላይ ፊትህን ያዞርከው፣ መኝታ ቤትህ እንኳን ስመጣ ውጪ ብለህ እያስወጣኛለህ ብላ ስትለውና ናታንም አንቺም በውድሽ እንኳን መቼም ቢሆን የምትይኝን ነገር አላደርግም ብሎ ሲላት፣ ተናዳ በውድሽ እንኳን ነው አይደል ያልከው? አሳይሃለሁ፣ እሺ ሁለቱንም እንዴት አድርጌ ከዚህ ቤት እንደማስወጣቸው ብላ ትፎክርበታለች። ናታንም እንደው መቼ ሲያሳካልሽ አልልሽም፣ ቻው ብሏት ጥሏት ይሄዳል። አመሻሹ ላይም ሰላም ዳጣን ወደ ናታን ክፍል ጎትታ ታስገባትና ዳጣዬ፣ ዛሬ ጉድ ሆንኩልሽ ከናታን ጋር ስላንቺ እያወራን ኤቢ ተደብቃ ሰማችን እና በዚያ ውስጥ ሁለታችሁንም ከዚህ ቤት አስወጣችኋለሁ ብላለች እትዬ መታለች ይኸው ልታወራላት ተስገብግባ ነው የገባችው። ለሷ ከተናገረሽ ደግሞ ልትጠይቀኝ እኮ ትችላለች። ብላ ስትላት ዳጣ ግራ ተጋብታ ቆይ ምን ብለሽ ስታወሪ ሰምታሽ ነው ብላ ትጠይቃታለች። ሰላምም እውነቱን ትነግራታለች። ናታንን ከኤቢ ጋር ሳይሆን ከአንቺ ጋር እንዲሆን ስመክረው ነው የሰማችሁ ብላ ትላታለች። ዳጣም በቃ ትጨነቂ ከተባረርንም አንድ ላይ አነስ ያለች ቤት እንፈልጋለን ብላ ትላታለች። ኤቢም በዛ ሰዓት እናቷ መኝታ ክፍል ውስጥ ነበረች። ለእናቷም ሰላም ለናታን እኔን ትቶ ዳጣን እንዲያገባ ስትመክረው ነበረ ብላ ታቃጥራለች። ማርታም ልመንሽ እውነትሽ ነው ሰላም እንደዛ ብላለች ብላ ስትላት አዎ ማዬ፣ በገዛ ቤቴ እኮ ተሰቃየሁ በእነሱ ምክንያት ግን አንድ ቀን ራሴን ባጠፋ እንዳትጸጸቺ ብላ ታስፈራራታለች። በዛ ሰዓትም ማርታ ተናዳ ኧረ እረፍት ስጭኝ በናትሽ አሁን ከክፍሌ ውጪ ብላ ታባራታለች። በነጋታው ጠዋትም ደሬና ማርታ በተነጋገሩት መሰረት ሰላምን ስለ ልጁ አባት ቢጠይቋትም ሰላም ግን አልናገርም ብላ ድርቅ ትላለች። ማርታም በሰላም ሁኔታ ተናዳ ጥላቸው ትወጣለች። ደሬም ቀጥሎ ከዚህ በኋላ ማርቲ የሚጠይቅሽን ነገር በሙሉ እምቢ እንዳትያት። አንቺ ፍላጎትሽ ብቻሽን መኖር ከሆነም ንገሪንና እና ትወጫለሽ ብሎ ይላታል፣ በሆዳ የያዘችው ልጅ የራሱ እንደሆነ ሳያወቅ። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ሼር አድርጉ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የድወል ምልክቱን መጫን አትርሱ። በቀጣይ ቪዲዮ እስክንገናኝ፣ እስከዛው በሰላም ቆዩ።